በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። አብን ወላዲ ብዬ ወልድን ተወላዲ ብዬ መንፈስ ቅዱስን ሰራጺ ብዬ የስላሴን አንድነት እና ሶስትነት መማመን ይህንን ትምህርት አዘጋጅላችኋለሁ የብቸኝነት ኃይል በሚል ርዕስ። ብቸኝነት መንፈሳዊ ኃይል ነው። ብቸኝነት ማለት ራስን ፈልጎ ለአምላክ መስጠት ማለት ነው። ብቸኝነት ጥበብ ነው። ፍጥረትን መርምሮ ከአምላክ ጋር የሚያገናኝ ነው። ብቸኛ ወይንም የብቸኝነት ጊዜ ያለው ሰው አስተዋይ፣ አገናዛቢ የወደፊቱንና እና አሁን ያለበትን ነገር በጥልቀት የሚመለከት ነው። ለራሱ ጊዜ የማይሰጥ ሰው ግን የብቸኝነት ጊዜ የሌለው ሰው ከራሱና ከአምላኩ ጋር የሚነጋገርበት ጊዜ አይኖረውም ማለትም ጸሎት ለመጸለይ ስግደት ለመስገድ ጊዜ አይኖረውም ማለታችን ነው። በዚህ የተነሳ ብዙ ጊዜ ከጓደኞቹ ጋር መዝናናትን፣ መደሰትን፣ ጊዜን ማሳልፍን በመጫወት በመብላት፣ በመጠጣት ፊልም በማየት ወደ መዝናኛ ቦታዎች ጎራ በማለት ስለሚያሳልፍ የወደፊቱንና አሁን ያለበትን ነገር ለማስታወስ ይከብደዋል። ብቸኝነት የሚሰጣቸው ጥቅሞች እና ኃይሎች ሎች ወይንም በረከቶች በጸሎት እና በስግደት እንድንተጋ ያደርገናል። ጸጋ እና ጥበብን ያበዛል። መንፈሳዊ በረከትን ያሰጣል። ነገሮችን በጥልቀት እና በማስተዋል እንድንመለከት ያደርጋል። የጽድቅን መንገድ ያሳያል። ልቦናን፣ አእምሮን ይከፍታል። ሀጢያትን ያርቃል። ሚስጥርን ይገልጻል። ዛሬ እነዚህ ያየነውን ነገር ይበቃል። ከፈለጋችሁ ግን እናንተም ከራሳችሁ ካገኛችሁት ተሞክሮ እና ብቸኝነት ወይንም ደግሞ ብቻ በመሆን ያገኛችሁትን ነገር ብታስቀምጡልኝ በኮሜንት ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ።